የዋጋ ግሽበቱ የመቀነስ ቴንዴንሲ አለው ወይስ የለውም የሚለውን ነገር ለማየት ሁለት ነገር እናንሳ። አንደኛው በአንድ ሀገር ውስጥ የኑሮ የዋጋ ግሽበት፣ ከዛ በኋላ ከሌሎች ነገሮች ጋር ተደምሮ የኑሮ ውድነት ይመጣል ማለት ነው። ስለዚህ ፓርቲኩላርሊ ስለ ኢንፍሌንሽን ስናወራ የእኛ ሀገር የኢንፍሌንሽን መሰረቱ ምንድን ነው? ብዙ አይነት መላምቶችን በብዙ ምሁራን በብዙ ጥናቶች ሲገለጹ እንሰማለን ኦፍ ኮርስ ትክክል ነው። ለኢንፍሌንሽን ብዙ አይነት ፋክተሮች ናቸው ያሉት። አንዱ የምርት የምርት ምርታማነት ማነስ ወይም የምርት አቅርቦት እጥረት ኢንፍሌንሽንን ሊወልድ ይችላል። በመሰረታዊነት ግን እኛ ሀገር የሚያዘነብለው ለኢንፍሌንሽን ምንጩ ሳይንሳዊ ሳቢው ምንድን ነው? ኢኮኖሚካሊ አንድ ሀገር የብሔራዊ እዳ ካለባት የብሔራዊ እዳ ካለባት የንግድ ሚዛን ዝንፈት ካለባት፣ የምርታማነት የምርት አቅርቦት እጥረት ካለባት፣ ፖለቲካል ክራይሲስ ወይም የፀጥታ ችግሮች ካሉባት፣ የዘመናዊና ጠንካራ የተደራጀ የንግድ ስርዓት ከሌላት፣ በዚህ አይነት ችግር ውስጥ ሆና ገንዘብ ተበድራ ፕሮጀክቶችን ኢንቨስት የምታደርግና ፕሮጀክቶችም ቶሎ አልቀው ኢንካም ጀነሬት ማድረግ የማይችሉ ከሆነ በአጭር ጊዜ ኢኮኖሚው የተነቃቃ ይመስላል እንጂ በረጅም ጊዜ ከፍተኛ የሆነ ኢንፍሌሽንን በሀገሪቱ ውስጥ እንደሚፈጥር ኢኮኖሚካሊ ኢትስ ኦቪየስ የታወቀ ነገር ነው። ስለዚህ ኢትዮጵያ የነበራት ችግር ይሄ ነው። ኢትዮጵያ ብሔራዊ እዳ ነበራት ወይ? አዎ ነበራት። ብሔራዊ ንግድ ሚዛን ዝንፈት ነበራት። ፐሪር 1415 ቢሊዮን ዶላር አመታዊ የንግድ ሚዛን ዝንፈት ነበራት። እዳ ነበራት። 57 ፐርሰንት ና ከዛ በላይ ሀገራዊ አመታዊ ጥቅል ምርቷን ሼር የሚያደርግ የሀገር ውስጥ ና የውጭ እዳ ነበራት። ሀገሪቱ ውስጥ ክራይሲስ ነበረ። የምርት እጥረት ነበረ። ሞስት ኦፍ ምርቶች ኢምፖርት የሚደረጉበት ሀገር ላይ ነው የነበር ነው። እነዚህ ያሉ ደግሞ ፕሮጀክቶችን ተበድራ የምትጀምር ሀገር ነች፣ ግን አንዳቸውም አልቀው ኢንካም ጀነሬት አላደረጉም። ስለዚህ ያ ኢንጀክት ብር ብድር እንወስዳለን፣ ከባንኮች እናትማለን፣ ትሬዠሪ ቢል በየጊዜው ይሸጣል፣ ታክስ በአግባቡ ኮሌክት አይደር፣ ይሄ ሁሉ ጥቅል ወደ ገበያው ስትወስደው ኢንፍሌሽን ማለት ይሄ ነው። ስለዚህ አሁን ይቀንሳል ወይ የሚለውን ነገር እንዲሁ ምኞት ብቻ እንዳይመስል አንደኛ 2016 ከነበርንበት 2017 ኦፍ ኮርስ በተለያዩ በወርልድ ባንክ ሪፖርትም በአይኤምኤፍም በብሔራዊ ባንክም በባስኬት ኦፍ ጉርስ ወስደን ስናይ የዋጋ ግሽበት መቀነሱን በሪፖርቶቻቸው ዋቢ አድርገን መናገር እንችላለን። አሁንም ፍለፊት ላይ መቀነስ ይችላል። እነዚህ ሜጀሮችን መውሰድ ነው አንዱ መንግስት፣ እዳን እዳን መክፈል ብቻ አይደለም፣ ባላንስ ለማድረግ አንደኛ ተጨማሪ ኮመርሻል ሎን ብድር አለመውሰድ፣ ሁለተኛ ከዚህ በፊት የነበሩ ብድሮችን ማሸጋሸግ፣ ሶስተኛ በጣም ክሪቲካል የቆዩ ብድሮችን መርጦ ደግሞ መክፈል የሚሉ ነገሮች አንዱ ከዚህ ከንግድ ሚዛን ዝንፈትና ብሔራዊ እዳ ጋር ያለውን ነገር ለኢንፍሌሽኑ ማኔጅመንት አስተዋጽኦ ስላለው እሱ ይደረጋል። እንዲሁ ደግሞ ወደ ጎን ምርትና ምርታማነትን ግብርናውን ዲዩቲ ፍሪ አስገብቶ ሜካናይዝድ የማድረግ የተለያዩ ኢኒሽቲቮች የኢትዮጵያ ታምርት የሌማት ትሩፋት የመሳሰሉ የከተማ ግብርና ሰው በጓሮ ለእለት ፊጆታ የሚሆነው ባለው ስፔስ አምርቶ እንዲበላ እንዲሁ ደግሞ ከውጭ የምናስገባቸውን በሀገር ውስጥ የመተካት ኢንዱስትሪው በማምረት አቅማቸው እንዲያመርቱ የማድረግ ሲያመርቱ ደግሞ ኢምፖርቱ አሴፍለድ ገብቶ ይህንን ገበያ እንዳያጥለቀልቀው ፕሮቴክት የማድረግ እንዲሁ ደግሞ የተመረቱ ስንዴ የሚሆኑ የፋብሪካ ምርቶች የሚሆኑ ኤክስፖርት ሲደረጉ ደግሞ በአለም ገበያ ላይ ተወዳዳሪ እንዲሆኑ የገንዘብ ምንዛሬውን የኦቨርቫሊድ የነበረውን የገንዘብ የመግዛት አቅም ወደ ኦቨር ኦቨርቫሊድ ሆኖ የነበረውን የምንዛሬ ተመን የማስተካከል፣ እነዚህ ሁሉ የእርምት እርምጃዎች ሰብሰብ አድርገ ስትወስደው ኢንፍሌሽንን ለመግታት ነው። ኢንፍሌንሽንን ተበድረህ ወይም ደግሞ በእርዳታ ምተህ ኢንጀክት ከምታደርጋቸው አንድም፣ ቅድም ያነሳናቸው በጣም ፕሮዳክቲቭ እና አንዱን ኢንቨስት ስታደርግ አምስት ስድስት ሴክተሮችን ጎትተው ሊወጡ የሚችሉ ፕሮጀክቶችን መርጦ መስራት ይሄ ነው። ሌላኛው ኢምፖርት ሰብስቲትዩሽን አንድም ሀርድ ከረንሲን ሴፍ ታደርግበታለህ። ሁለተኛ ኢኮኖሚ ከዓለም ነባራዊ ሁኔታ አንጻር መንገራገጭ ቢመጣ ሾክ እንዳይሆን አንተ በውስጥ አቅም መቋቋም እንድትችል የኤክስተርናል ፋክተርስ ያሉ ኢኮኖሚክ ሾኮችን ሪዚስት ለማድረግ ሪዚሊያንስ የሆነ ጠንካራ ለተለያዩ ሾኮች የማይጋለጥ ኢኮኖሚ ለመገንባት የምትወስደው ነገር ነው። ስለዚህ ኦቨሮል ድምሩን ስናይ መንግስት አሁን የወሰዳቸው የፖሊሲ እርምጃዎች ከ19 13 ሲያደርሱ ባይዞ ኢንፍሌሽንም ዜሮ ተብሎም ኤክስፔክት አይደረግም። ኢንፍሌሽንም ለኢኮኖሚ እድገት አስፈላጊ ስለሆነ ማለት ነው። ወደ አንድ አሃዝ መምጣት ግን አለበት፣ ይቻላል። አሁን ያልካቸውን የፖሊሲ ሜጀርመንቶች የጥሬ ገንዘብ ፍሰትን፣ የምርታማነትን፣ የፖሊሲ አቅጣጫዎችን እነሱን እያወጣ ስትተገብር የግሽበት ሂደቱን መከላከል እና በምትፈልገው ቦታ ላይ ለምን ኦቨርም ስታወርደው ደግሞ አምራችንም ሆኖ ማሰብ ያስፈልጋል። የኢኮኖሚ እድገቱንም የሚያነቃቃው አንዱ ኢንፍሌሽንም ስለሆነ እነዚህ ነገሮች ባላንስ የማድረግ ጉዳይ ካልሆነ በስተቀር ይሄንን ከመጣንበት ኤክስፒሪያንስም አንጻር ሲታይ ሰፊ የሆነ ቴንደንሲ ያለው ማለት ነው።